ሰላም ውድ አድማጮቻችን፣ በመንሱር ጀማል ላይ ላነሳብኝ አንድ ክፍል አንድ ምላሽ ሰጥቻለሁኝ። ከሶሻል ሚዲያ ላይ ከኔ ላይ አጥፍተውታል። በተለያዩ ቦታዎች ስለተሰራጩ ክፍል ሁለት እንቀጥላለን ማለት ነው። ኢብን ሳድ በጻፈው መጽሐፍ ላይ ኪታብ አልተበቃት አልከቢር ቮሊም አንድ ገጽ 469 ላይ ነቢዩ ምን እንዳደረገ፣ ስለ ነቢዩ ምንነት ይነግረናል መጽሐፉ። እንደዚህ ይላል ፕሮፌት ኦፍ አላህ ስ ቢ ን ም ላ ት ወርl ኦብjክትስ ፐርም ውመን ን ፉድ ያለ መልእክተኛ በዚህ ዓለም ሶስት ነገሮችን እንደሚወድ ይናገራል። እነሁም ሽቶ ሴትና ምግብ ናቸው አለ። ኦፕቴንድ ን ዲድ ኖት ኦፕቴን ሁለቱን አግኝቷል፣ አንደኛውን አላገኘም አለ። ኦፕቴንድ ውመን ን ፐርምስ በት ዲ ት ሴትና ሽቶ አግኝቷል ምግብ ግን አላገኘም ይላል መንሱር ጀማል እኔን ለመተቸት ቁርስ በልቶ ምሳ የማይደግም ብሎኝ ነበረ ነቢይ ሶስት ነገሮችን አብጥብቆ ይወዳቸዋል ሴት ሽቶና ምግብ ሁለቱን ሲያሳካ አንደኛውን ማሳካት አልቻለም ምን ምግብ ሽቶና ሴት ማግኘት ሲችል ምግብ አላገኘም ይላል ማ መጽሐፍህ በተጨማሪ ይህንኑ መረጃ ሱናን አነሳይ 3939 ላይ እንደዚህ ይላል። በሚሰንጀሮፍ አላህ ሰይድ ኢን ዲስ ወርልድ ዊመን አንድ ፐርፊውም ሀብ ቢን ሜድ ዲረር ቱ ሚ። እነኚህ ታሪኮች በተለያዩ ቦታ ተዘግበዋል። ነቢይህ ሴት፣ ሽቶ እና ምግብ ይወዳል። ምግብ ሳያገኝ ሴትና ሽቶን እንዳገኘ አስቀምጠዋል ማለት ነው። አንተም እንደ ነቢይህ ሽቶና ሴት እንደምትወድ የታወቀ ስለሆነ ከዚህ በፊት ክፍል አንድ ላይ በሠራሁት የጫልቱን ታሪክ አንስተናል። ልክ ሙሐመድ ከድጃ አግብቶ ሀብታም እንደሆነ አንተም ጫልቱ አሽጋብህ እንደነበረ አሜሪካ ውስዳ ልክ ከድጃ ሙሐመድን በቀን አንድ ምግብ እየሰጠች ሄራ ዋሻ ውስጥ እንዳሸገችበት ማለት ነው። የሽቶውን ታሪክ መለስ ስንል ግን ነብይህ ሽቶ መውደድ ብቻ ሳይሆን አንድ ታሪክ እናገኛለን። ሴቶች ሽቶ እንዳይቀቡ አዟል። ማስረጃ ጀሚያ ሰርሚዲ 2786 ላይ እንደዚህ ይላል። ናሬትድ አቡኑ አቡ ሙሳ አቡ ሙሳ እንደተረከው ዳደ ፕሮፌት ሴድ ነቢዩ እንደዚህ አለ። ኤቭሪ አይ ኮሚትስ አድልተሪ እያንዳንዱ አይን ዝሙት ይሰራሉ አለ ወን ደ ወመን ዩዘስ ፐርፊም አን ሺ ፓስስ ባይ ጋዘሪንግ then she is like this and that meaning an adulteress ምን አለ? <laughs> ነቢዩ እያንዳንዱ አይን ዝሙት ይሰራል። ሴት ልጅ ሽቶ ተጠቀባችና ሰዎች በተሰበሰቡበት ካለፈች እንዲና እንዲያነች አለ ማለትም ዘማዊት ነች። ስለዚህ ሴት ልጅ ሽቶ መቀባቷ ዘማዊ ያስብላታል። ይህን ታሪክ በተመሳሳይ ሱና ነቢ ዳውድ 41 73 ላይም ታገኙታላችሁ ማለት ነው። ስለዚህ በእስልምና ሴት ልጅ ሽቶ መቀባት አትችልም ማለት ነው። ታዲያ የነብዩ ሚስቶች ምንድን ነበር የሚቀቡት ከተባለ ሱናና ቢዳውድ 68 ላይ እንዲህ የሚል ታሪክ አለ። ደ ፕሮፌት ሌይ ዳውን ን ሌዘር ማት ንደ ስዊትድ። ነቢዩ በቆዳ ሌዘር ቆዳ ነገር ላይ ተኛና እዛ ላይ ማላብ ጀመረ። ሙሰላማ ገት አፕ ንደ

የዕቃ ውስጥ ብርጭቆስ ጨምራ ላብህን እንደ ሽቶ ዕቃ ውስጥ እየጨመርኩ ነው ብላ ትላለች ማለት ነው። ይህን ታሪክ በተመሳሳይ ሳይ ሙስሊም 2331 ኤሌታር ያገኙታላችሁ። አነስ ቢን ማሌክ ነው የተረከው። እናቱ ከነቢዩ ሽቶ እንትን ላቡ ሲንጠባጠብ ላቡን ቦትል ውስጥ እየጨመረች ከዛ እሱን እንደሚቀቡ እንዲሁም እንደሚተባበሱበት አስቀምጦታል ማለት ነው። በተመሳሳይ ሳያል ቡካሪ 6281 ላይ ይህንን ሽቶ የነቢዩን ላብ እንደ ሽቶ እንደሚቀቡት ሰው ሲሞት እንኳን በእሱ እንደሚተባበሱ ታሪኩ ተቀምጧል ማለት ነው። አሁን ጥያቄያችን ነቢዩ ሽቶና ሴት ይወዳል ምግብ ግን አላገኘም። ኢማጅን በቀን ሶስቴ ማበላ ያልከኝ ሰውዬ ነቢይህ ምግብ ሳያገኝ ሴትና ሽቶ ግን አግኝቶ ነበር። ምግብ አላገኘም ነብይህም። አንተም ሽቶ ደጋግመህ የተለያየ ሽቶ ስትቀባ ሽቶ እንደምትወድ ነግረህናል፣ የነብይ ሱና ነው። ሴቶች ደግሞ በእስልምና ሽቶ መቀባት የለባቸውም የወንዱን ላብ ነው የሚቀቡት። እና መንሶር ጀማል ሚስትህ ያንተን ላብ ነው የምትቀባው። እንዴት ነው እሱ ያንተን ላብ ትቀባለች? ይሄ ለእስልምና ጥያቄ ለወንዶቹ የምንጠይቀው ይሆናል። ለመንሶር ጀማል ብቻ ሳይሆን መንሶር ጀማል ሽቶ የሚወደው የነቢዩን ሱና ስለሚከተል ነው። ሚስቱ እንግዲህ ላቡን ነው የምትቀባው። ኢማጅን የመንሶርን ላብ በብርጭቆ አድርጋ ስትቀባ ተዛሱን እሱን ተቀብታ ሾፕ ስትወጣ፣ ይህ እስልምና ሱና ነው። ክፍል ሶስት ጠብቁን። However you book, first check Kayak to search hundreds of